አይስላንድ እሳተ ገሞራ መፈንዳቱን ተከትሎ ቱሪስቶችና ነዋሪዎች አካባቢውን ለቀው እንዲወጡ ተገደዋል። በደቡባዊ አይስላንድ በግሪንዳክ ከተማ ማክሰኞ የተከሰተው እሳተ ገሞራ ከባድ የሚባል እንደነበርም ዓለም አቀፍ መገናኛ ብዙሃን ዘግበዋል። አካባቢው መጀመሪያውኑም አክቲቭ ቮልካኖ ወይንም ሊፈነዳ የደረሰ፣ አሁን እየፈነዳ ያለ ወይንም በቅርቡ የሚፈነዳ እሳተ ገሞራ ያለበት በመሆኑ በስጋት የሚታይ ስፍራ ስለነበር የአካባቢው ባለስልጣናት ዜጎችን ቀድመው ከስፍራው ማስወጣታቸውም ተነግሯል። የአካባቢው ባለስልጣናት ምንም እንኳን በርካታ ነዋሪዎችን ከስፍራው ማስወጣት ቢቻልም በዚያው መቆየትን ተመርጠው የነበረ ጥቂት ነዋሪዎች በስፍራው እንደነበሩ አስታውቀዋል። ይህንንም ተከትሎ በሀገሪቷ ሜትሮሎጂ ኤጀንሲ መረጃ መሰረት ፍንዳታው ከመከሰቱ አስቀድሞ በግሪንዳቪክ ከተማ አቅራቢያ በሚገኘው የአሳ ማጥመጃ መንደር የቀሩትን ጥቂት ነዋሪዎችን ከስፍራው ለማስወጣት የማስጠንቀቂያ ደወል በተደጋጋሚ ማሰማት መቻሉንና ነዋሪዎች ስፍራውን ለቀው እንዲወጡ የማስጠንቀቂያ መልእክት መተላለፉን ባለስልጣናቱ አስታውቀዋል። በተጨማሪም ስፍራው ቱሪስቶች በብዛት የሚጎበኙት በመሆኑ በታዋቂው የሰማያዊ ሐይቅ ጣቢያ አቅራቢያን ጨምሮ በግሪንዳቪክ አካባቢ ያሉ ቱሪስቶች በፍጥነት ስፍራው ለቀው እንዲወጡ የሚጠይቅ የጽሁፍ መልእክት በብዙ ቋንቋዎች ማድረሳቸውንም አልጀዚራ ዘግቧል። ስፍራው አክቲቭ ቮልካኖ ያለበት በመሆኑ በአንድ ዓመት ውስጥ በተደጋጋሚ የእሳተ ገሞራ የፈነዳ ሲሆን፣ በተያያዘው ሳምንት ማክሰኞ ከባድ በሚባል ደረጃ ፈንድቷልም ተብሏል። ስፍራው አሁንም የእሳተ ገሞራ ፍንዳታ ሊያጋጥመው እንደሚችልም እየተነገረ ነው። የእሳተ ገሞራ ፍንዳታው ከሰዓታት በኋላ ጋብ ማለቱንም የአይስላንድ ሜትሮሎጂ ቢሮ አስታውቋል። የፖሊስና የሲቪል መከላከያ ባለስልጣናት እንዳስታወቁት በአይስላንድ ትልቅ ከሚባሉ የቱሪስት መስህብ ከሆኑ ስፍራዎች ቱሪስቶች ያለምንም ጉዳት ለቀው እንዲወጡ ተደርጓል። እንደ አውሮፓያን አቆጣጠር በህዳር 2021 ይኸው ዛሬ ላይ ፍንዳታ ባስተናገደው የሪክ ጃንስ ባህረገብ መሬት አካባቢ በሚገኘው ስፍራ ለስምንት መቶ ዓመታት ተዳፍኖ የነበረው የአደባው እሳተ ገሞራ ፈንድቶ በርካቶችን ከቀያቸው ማፈናቀሉ ይታወሳል። የእሳተ ገሞራው እንቅስቃሴ ከቀጠለ ከ2021 ወዲህ እንደዚህ ያለ 11 ፍንዳታዎች በአገሪቷ ስለመከሰታቸው መረጃዎች አመላክተዋል። ማክሰኞ በግሪንዳቢክ ከተማ የተከሰተው ያለው የእሳተ ገሞራ አደጋ በስፍራው የነበሩ ከአርባ በላይ ቤቶች ውስጥ የሚኖሩ ሰዎች እንዲፈናቀሉ ማድረጉም ተገልጿል። የአገሪቷ ፖሊስ እሳተ ገሞራው ሊፈነዳ ተቃርቦ በነበረበት ወቅትና የማስጠንቀቂያ መልእክት ተላልፎ ነዋሪዎችን ለማስወጣት በነበረው ጥረት አንዳንድ ነዋሪዎች ቤታቸውን ለቀው ለመውጣት ፈቃደኛ እንዳልሆኑ ገልጿል። በደቡባዊ አይስላንድ የፖሊስ ኮሚሽነር የሆኑት ኡልፋር ሉዶቢክሰን ስለ ሁኔታው ለአገሪቷ መንግስት ሚዲያ አርዩ ቪ ሲያስረዱ በስፍራው ውስጥ ለመቆየት የመረጡትን ሰዎች ለማስወጣት ርብርብ በሚደረግበት ወቅት ስፍራውን አንለቅም ያሉ ዜጎች ችግሩን ለመቅረፍ ከ ሀምሳ በላይ ሰዎችን አሰማርተን እንደነበር ያወቁ አይመስለኝም ያሉ ሲሆን ከሀምሳዎቹ ውስጥም አንዳንዶቹ በጎ ፍቃደኞች ነበሩ። በዚህም እነሱን ማስቸገር አግባብ አይመስለኝም ብለዋል። አክለውም ኮሚሽነሩ ማህበረሰቡን ከአደጋ መከላከል ላይ ትኩረት እንዲሰጥ ጠይቃለሁ ብለዋል። የሲቪል መከላከያ ዲፓርትመንት ኃላፊ የሆኑት ሩኖልፈር ቶሆልሰን በበኩላቸው ለሚዲያዎች አሁን የተከሰተው ፍንዳታ ከቀደሙት ፍንዳታዎች በእጅጉ ሊጨምር እንደሚችልና አሁንም በከፍተኛ ደረጃ ቅልጥ አለት በስፍራው ስለመኖሩ ገልጸዋል። በተደጋጋሚ ሳተ ገሞራ ፍንዳታን የምታስተናግደው አይስላንድ አሁን ላይም ከመሬት በታች ንቁ የሆነ ቅልጽ አለት በተለያዩ የሀገሪቱ አካባቢዎች በመኖሩ በማንኛውም ሰዓት ሊፈነዳ ይችላል ሲል የሀገሪቱ ሜትሮሎጂ ጽሕፈት ቤት አስታውቋል። አይስላንድ በተደጋጋሚ እሳተ ገሞራ የሚገኝባት ሀገር ስትሆን ከፈረንጆቹ ሀያ ሀያ አንድ ጀምሮ በዓመት አንድ ጊዜ የዚህ ክስተት ተጋላጭ መሆኗንም አናዶሎ አስነብቧል። አይስላንድ ሰላሳ ሁለት አክቲቭ ቮልካኖ ወይንም ሊፈነዳ የደረሰ አሁን እየፈነዳ ያለ ወይንም በቅርቡ የሚፈነዳ እሳተ ገሞራ እንደሚገኝባትም መረጃዎች አመላክተዋል።